አሽዓርያ የሚለው ነገር መንሃጅ እንጂ ግለሰብ አይደለም። ለዚህም ነው ይሃ ሁሉ ዑለማ የተከተሉ ዓሊም የተባለ፣ ሙፈስር የተባለ፣ ፈቂህ የተባለ፣ ሙሱሊ የተባለ እንዳለ። እነዚህን ዑለማ የምታገኘ የት ላይ ነው? አሽዓሪ ነው። ወቀሳ ያቀረበ እስኪ ጥሜት አመጣብን። አቡልሐሰን አሽዓሪ ቀየረው የሚል ልንተ አታገኝም። አንድ ሁለት የራሱ የሆነ ሙሽኪላ ያለው እነዚሁ ሌላው ግን ዑለማ እንዳለ ይህን ተቀብሎ የመጣው በእነሱ ላይ ራሱ መጥፎ ጥርጣሬ አደለ። አሁን ምን ማለት ነው ታውቃላችሁ? ትክክለኛው አቂዳ የሰለፍ ነው ምናምን ተብሎ የሚወራው ልክ 300 ዓመት ሲያልፍ አቡልሐሰን አሽአሪ መጡና የሰለፍ ሳሊሂንን መንገድ እንዳለ ድምጥማጡን አጥፉት። ስብሃና ከዛ በኋላ በቃ ሀቅ መንገድ ጠፋ። ከዛን ጊዜ ጀምሮ እስከ መቼ? ከሶስት መቶ ጀምሮ እስከ ሰባተኛው ክፍለ ዘመን ድረስ ልክ ሰባተኛው ክፍለ ዘመን ላይ ሸክ ብን ተይሚ ያመጣና ድጋሚ ሰለፍ ሳሌሂን መንገድን እንደገና ሀይ ያደረገ አኖረውና ድጋሚ ደግሞ እሱ ሲሞት ጠፋ እስከ መቼ እስከ አስራ አንደኛው ክፍለ ዘመን መሐመድ ብን አብደልዋሀብ ሲመጣ ደግሞ ድጋሚ ያህል ነገር አነሳ ያ ሁሉ ዓመታት ሰባት መቶ ስምንት መቶ ዓመታት ያ ሁሉ ዑለማ ለዲን የሰሩት እንዳል ባላላ ላይ ጥሜት ላይ ነው ያሉት ለምን አሽዓሪያ ስለተከተለ ማንን ነው መጠራጠር ያለብን እኛ በሐቂቀው ነው መጠርጠር ያለብን እነዚህ ሰባት መቶ ዓመት ሁሉ የኖሩት ዑለማዎች ሰለፍ ሳሊህን ተከትለዋል የሚለውን ነው መጠርጠር ያለብን ወይ ሰለፍ ሳሊህን ኻልፎ በጥሜት ኖረዋል የሚለውን ነው መጠራጠር እራሱ ያለብን ዒልም ባይኖረንም መጠራጠር ያለብን ይህ ሁሉ ዑለማ ጥሜት ላይ ብለ ለማፈረጅ ዝግጁ ነው በዚህ ነገር የትኛው ኪታብ ይቀረናል ታዲያ? አንድ ሼካችን ምን ይላሉ? ውሃብያ የተባለን እንዳለ ሼክ ከዓለም ከዕልሙ ዓለም ውስጥ የእነሱን ኪታቦች እንዳለ ብታወጣ እስልምናው ላይ ምንም የጎል ነገር የለም። ሀቂቀተን እስልምናው ላይ ምንም የሚጎል ነገር እንደውም አንዳንድ ይጠራል በተቃራኒው ግን አሽዓሪ የተባሉት እስኪ ጥሜት ላይ ነው እንበልና ኪታቦቻቸውን እንዳለ ብናወጣው ምን እንደሚቀረን አላቅም። ተፍሲር ኪታብ ምን እንደሚቀረን አላቅም። የፊቂ ኪታብ ምን እንደሚቀረን አናቅም። በአራቱም መዝሃብ የሱል ኪታብ ምን እንደሚቀረን አናቅም። የሱል ሀዲት ኪታብ ምን እንደሚቀረን አላቅም። አሓዲ ልአካም ምን እንደሚቀረን አላቅም። ምን እንደሚቀረን አታቅም።

ሙናቀሻ ማድረግ ውይይት ማድረግ ራሱ አሽዓሪያ ማቱሪዲያ፣ ያህለ ሱና ወልጀማዓ ይሄ የመጨረሻ ወዳቄ ነገር ነው። ዓቅል ያለው ሰው ለክርክርና ለውይይት የሚያቀርበው ነገር አይደለም። በነገራችን ላይ ብዙ በዚህ በወሃቢይነት መንገድ የሚሄዱ እራሱ ያምናሉ ይሄን ነገር።